የሳልስ የለንም በቃ፣ ከፈለገ ጋር እንምግባታለን። ኧረ አርማው ነው ቀድስ አያስፈልግም፣ ሰማን እኮ ነው አያስፈልግም። እናወግዛለን። አውግዝ አማራ መዳኛውን ልንገራቸው። ለካህናት የሚጠጣ የሚበላ ካቆመ፣ ካህናት የሚበላው ከሌለ፣ ቤተክርስቲያን አይኖርም፣ ታቦቱ አያድንም ብሎ መስበክ ይጀምራል። እንዲያውም ታቦቱን እያቃጠለው በካህናት እያለ እንደሚሄድ ጥርጥር የለኝ። ለምን እንደማያድን ያውቀዋል። ታቦታ አሁን እኮ ይችን የምታያክል እኮ ሁለት ፓውንድ ነች። አካብዶ ይዞ ሲሄድ እውነት ይመስላል። ቀስ እያሉ እኮ የሚሄዱ ካህናቶች። ኦርቶዶክስ ግብጽ ነው ያስተማረች። ህዝቡ ጋር አክብሮ ጢጡን አፈንድዶ ጊዮርጊስ በታቦት ነው ማርያም እየሄደ ማርያም ደግሞ ካህኑ ተኮፍሶ ተተወረ አርባ ቀን አርባ ዳዳቀረቡ ተቆሉ ደሞ መሳሪያ ይይዛል። ራክ ራክ፣ ለሱ እኮ ተፈቅዶለታል። ታቦታው አንድ ቀን ጠየኩት፣ ምን ይሻው አንተ አይነት መታሙ ታቦቱ አልኩት። ለነገሩ እኔ ታቦት አከብራለሁ ያደግኩበት ስለሆነ በጣም ደስ ይለኛል። ሴርሞኒው ደስ ይላል። አማራና ባህል ስለሆነ ሴርሞኒው ደስ ይላል። እንደማያድ ነው እኮ አለው። አንተ ደሞ እንደማይከብደው እኮ አውቃለሁ። ለኔ አንድ ቀን ጠይቄያለሁ። አባሰና ይባላል ተንኮለኛ ብለውኛል። ግቡሳን ነው የሚባለው፣ እውነትም ግቡሳን ናቸው፣ በጣም ደስ የሚሉ ናቸው። ጠየኳቸው ታቦት ግን አባታችን ይከብዳል አልኳቸው። ሴረኛ ነኝ ማለት ምን ብለህ ነው? ሲሄዱ ቀስ እያሉ ነው የሚሄዱ አልኳቸው። ሳቁ ሰውዬው፣ ማንም የለ ዞር ዞር ሳቁ። እንደው ይሄ ልጅ እንደው እንደ ተጠናውቷል አለ ምናምን። አይፈልጉም እንደው። እውነቴን ነው የምሎት። በቃ ሲሄዱ ይኸው ትልቅ ናቸው ጺማቸው ድም ድም ድም ድም ድም ድም እየተባለ እሳቸው ቃስ ስብለው በአንድ ጫማ ነው የሚሄዱ ደግሞ ስቴፓን አይረሷት። አንድ ቀኑ ሙሉ ነው ዘጠኝ ሰዓት ማለት የሚጓዘው፣ ታወት በጣም ከባድ ነው ምናምን መንፈሱ ተብሎ ህዝቡ ተንበርክኮ እንዲከተል ነው ከአንድ ነው እያደረገ ያሉ። ግብፅ ነው ያደረገብን፣ ለእኔ ብቻ አይደለም ነው ነው ነቢያው ነው። ነብይ የተላኩት ለዓለም ህዝብ ነው፣ ለራሱ አይደለም የሚኖር ለውማው ነው የሚኖር። ስለዚህ ስለ ነብዩ ማውራት በጣም በጣም በጣም በጣም ለእኔ ይገብደኛል። አላህ የሰው ልጅ ሲሞት ከዚህ ካለመ ዱንያ ላይ ታሪኩን እንዳለ ይፋቃል፣ ታሪኩን እንዳለ ይነሳል። ሶስት ነገር የሠራ ሰው ሲቀራሉ ነቢያችን ነብያችን አለይሂ ሰላም አላህ ይወፍቃን። ሶስት ነገር የሠራ ሰው ቢሞትም አይሞትም አሉ። መጀመሪያ ሰደቀቱል ጃሪያ በገንዘብ የምትሰራው ኸይር። ዛሬ እያንዳንዳችን በተለይ ሀብታሞቻችን ጭንቀታቸው አሉ፣ ወሬ እንደደረሰኝ ከሆነ ሚ ሚለው ጭንቀት አቁመው ቢ ጭንቀት ላይ ገብተዋል። ኋላ ላይ አንድ ወንድም ገብቷቸው ሚ ሚለውን ጭንቀት አቁመው ቢ ሚለው ጭንቀት ላይ ገብተዋል። ምንድነው ቢ? ምንድነው ሚ ሚልየን ሚሊዮን የሚባለው ቆጠሩት ቆጠሩት፣ መቶ ሚሊዮን፣ ሁለት መቶ ሚሊዮን፣ ህንጻ ሰሩ፣ ቪላ ሰሩ፣ ከላስ ሚሊዮን የሚባለው ነገር ኖሩበት። አሁን ምን ያስጨንቃቸዋል? ቢሊዮን ቢሊዮን ለመግባት፣ ማንም ቢራብ፣ ማንም ቢጠማ፣ ማንም ቢቸገር፣ ኑሮ ቢወደድ፣ በላዩ ባሊ አያስጨንቀውም። የገበያውን እቃ እንዳለ ጠቅልሎ መጋዘኑ ከሰው በኋላ እዛ ሸቀጥ ላይ መቶ ብር ሁለት መቶ ብር ጀምሮ ይመጣል። ምን ነው ስትለው ምን

እግዚአብሔርም የሚወልደው እግዚአብሔርን ነው። ነብር የሚወልደው ነብርን ነው። የነብር ልጅ ነብር ይባላል። በግፍየን አይወልድም። አንበሳ ነብር አይወልድም። እግዚአብሔርም የሚወልደው እግዚአብሔርን ነው። የአምላክ ልጅ አምላክ ነው፣ ኢየሱስ ክርስቶስ። አይ ይሄ ስላሴ ጉዳይ አሁንም ህዝቡን ሁሉ እያወዛገበ ነው። እኔ እኮ ግርም የሚለኝ ጤነኛ ሰውና አእምሮ ያለው ሰው እንዴት በሆነ በዚህ የሚያምነው ለማንኛውም ወደ ሐሳቡ፣ ሰው ሰውን ከወለደ ሁለት ሰው ነው የሚሆነው። አምላክ ደግሞ አምላክን ከወለደ ሁለት አምላክ ነው የሚሆነው። እና መሰገድ ሁለት አምላክ እንደምታመልኩ ስላመናችሁልን፣ ለማንኛውም ጥያቄያችን፣ እግዚአብሔር ኢየሱስን እንዴት ወለደው? ነው መልሱ ልንገራችሁ። እኔ መጽሐፍ ቅዱስ መዝሙር 110 ከአጥቢያ ኮኮብ አስቀድሞ ከሆድ ወለድ ከኋለ፣ ከማኅፀን ወይም ከሆድ ወለድ ከኋለ። ጥያቄያችን፣ እግዚአብሔር ማኅፀን አለው? እግዚአብሔር ከማኅፀኑ ኢየሱስን ወለደው? ምን አይነት አምላክ ነው ማኅፀን? ሞት ከዛም ከማኅፀን ደግሞ ከሆዱ እየወስ ነው የሚወለው አንደኛ ጥያቄያችን ሁለተኛ ጥያቄያችን ይሄኛው አምላክ ይሄኛውን ከወለደ ይሄ ወላጅ ይሄ ተወላጅ ይባላል ሶስተኛው አካል ይሄኛው አልወለደም አይደለ ስለዚህ ያልወለደ አምላክ አለ ማለት ነው በክርስቲና ክርስቲያን ወገን ለማንኛውም ከአምላክ ይቃል ላንብብላችሁ ሱረቱል መርያም እንደዚህ ይላል አራህማን ልጅን ያዘ ወለደ አሉ ከባድና መጥፎ ነገር አበጣችሁ ፈጠራችሁ ከእርሱ ከንግግራችሁ ሰማያት ሊሰነጠቁ ምድር ልትሰነጠ ጋራዎችም ተንደው ሊወድቁ ይደርሳሉ ለምን ለአራህማን ልጅ አለው ስላሉ ለአራህማን ልጅ መያዝ አይገባውም። በሰማያትና በምድር ያለ ሁሉ በትንሳኤ ቀን ለአራህማን ባሪያ ሆኖ የሚመጡ እንጂ ሌላ አይደለም። ሁሉም ነገር ለአላህ ባሪያ ናቸው። የመጨረሻ ምክሬ ክርስቲያን ወገኖቻችን፣ ጊዜ ሳይፈርድባችሁ ካላችሁበት ጨለማ ውጡ። የነቢያትን አምላክ አምልኮ፣ አንድ አምላክ አለም፣ ሁሉ ትድናላችሁ። ስላሴ ማምለክ አይደለም የሚለ ስላሴ የሚል አስተምሮ ከጊዜ በኋላ የመጣ የሰዎች ፈጠራ ነው እንጂ ትክክለኛ አስተምሮ አይደለም። ድነት ከፈለጋችሁ ወደ ነቢያት አስተምሮ ነው። ወሰላሙ አለይኩም

ችግር የለውም። ያውሩ እና አንቺ ትተረጉሚልናለሽ። አዎ የአንቺን ስልክ በጣም የፈለግኩ ነበር። ያህቦ ወላሂ ላዝም ሰሜራን እጃ አወራት ምንም አታውቅም ልጅቷ። በጣም ህፃናት ገና አስራ ስምንት አስራ ዘጠኝ አመቷ ነው። ከዛ እንትን ይሁን ጓደኛ የደወለችልኝ እና እንትን ማዳማ አስፈራራችና በብላ ራሷን እንትን አርገች ምናምን ጭንቀት ተይዛ ወደ ቢሮ ተመልሳለች። ምናምን አለች። ዘመዷ ማለት ነው። ሙናጃ የምትባላለች ለኔ ጓደኛ ናት እሷ። ከዛ እንዴት አልኳት እንዴት አልኳት እና ከዛ በቃ እንዴት እንደሆነ ያላቀም በብላ ነው ያስፈራራችኝ። ምናምን እያለች ነበረ አለች ግን ልጆቹ ስነግሩኝ እሷ አላስፈራራችም። እሷ እንደ ጭንቀት ነው የተያዘችው። በቃ ከዛ ልጆቹ ልትገል ምናምን ስትል ራሱ በጣም ፈራችና መድዋማ ወደ ቢሮ ወሰደቻት። እሺ፣ ከቢሮ ማን ነው ከፎቅ ላይ የወረወራ? ከቢሮ ደግሞ ስትወስድ ማለት ነው። እሷ ቀስ ብላ እየወረደች ነበረ፣ እየወረደች እያለ በካሜራ ተቀርጸዋል። ከዛ ሶስተኛ ፎቅ ላይ ከስድስተኛ ፎቅ ላይ ወጥታ ሶስተኛ ፎቅ ላይ ደርሳ ቁጭ ብላ እግሯን እንትን እያደረገች ነበረ። ከዛ ኤክራም ተነሺ ተነሺ ምናምን እያሉ ልጆቹ ሲጮኹ ከዛ ራሷን ለቀቀች። ከሶስተኛ ፎቅ ላይ ማለት ነው። ራሷን ለቃ ነው። አዎ። ከዛ በኋላ ነስሩ ወላህ ላዝም ነስሩ ላዝሙ በጣም እየተጨነቁ ነበረ። እነሱ ብቻ ነው መግባት የሚችሉት ማለት ነው። እኔ አልችልም፣ በራ ነው የምሰራው። ሄዳለሁ ምናምን ስል ራሱ አንቺ ከሄድሽ ትያዣለሽ ምናምን አሉኝ። እነዛ ነው ምናሌር ኩላት እንጂ መሄድ አስቤ ነበረ። እናት ዋናው መስረፏ ነው። አየሽ የሰው ልጅ በተጻፈለት ቀን ነው የሚሞተው እንጂ ከሶስተኛ ፎቅ መውደቅ ቀልድ አይደለም። ግን አሁን ወላሂ ላዝም አቢባ ወላሂ ላዝም ሁላችንም የተጨነቅ ነበረ። አይሞትም። የሰው ልጅ በተጻፈለት ቀን ነው የሚሞተው እና እንኳን እሷ በህይወት ኖረች፣ እንኳን እሷ ተረፈች፣ እንኳን ደግሞ ተገናኛችሁ ሁሉ። ግን ለዚህ ሁሉ ነገር ለእናንተ መገናኘት ምክንያት እኔ ሳልሆን ሀዩ የእናቷ ናፋቂ ናት እሷ በአጋጣሚ